ቤተሰቦች ይሄ የሮታ ነገር በጣም እየከፋ በጣም እያሳዘነ ልብ የሚነካ ነገር ነው። እኔ እውነት ለመናገር በጣምም ደንግጫለውም በጣምም አልቅሼ በቃ እኔ እንጃ ትንሽ ከወጣልኝ ብዬ ነው ወደዚህ የመጣሁት ማለት ነው። በዚህ ናክል የዝች ልጅ ግፍ ምንድን ነው? ረግፏን ይዛችዋል። ተው። እኔ ደግሞ በዚሁ አጋጣሚ አንድ ነገር ግራ የገባኝ ነገር አለ። ቤተሰብ እንደኔ ነው ግራ የተጋባችሁ? ቆይ አቢላ ያለችበት ለምንድን ነው የማይናገረው ይሄን አክል ሰው ገደሉ እንዴ? ሰው እኮ አልተገዳደሉም ያለ ነው። ባሊና ሚስት ተጣሉ፣ ተጋጩ፣ በቃ በመሀላቸው ግጭት ተፈጠረ አይደል? ያንን ግጭት እኮ መፍታት ይቻላል። ከበፊት ጀምሮ አቤላ፣ አንተ በጣም ጥፋተኛ ነህ። ጥፋተኛ አይደለሁም አትበል፣ የምታረገው ነገር ግን እናቃለን። ነገር ግን ከሩታም ጎን ብትሆን ያንተ ምክንያትህ ምንድን ነው ያለችበት? እስክምት ሞት ነው የምጠብቀው? ደሞ ሲቀጥል አንተ ሩታ ከታመመች እንደ ሰው ሰው ጠርተህ ያለ ካሜራ ለምንድን ነው አታሳክማት? ከአመማት ለምን መብቴ አትፈልግም እንዴ? ለምን ቤተሰቦቿን ጠርታ እንኩ ልጇችሁን ተረከቡ ለምን አትሉም? እናንተ ምን ሆናችሁ ነው ጤነኛ አይደላችሁም እንዴ? ስታለቅስም ካሜራ በላይዋ ላይ ትደቅናላችሁ። ሐኪም ቤትም ስትሄት ካሜራ በላይዋ ላይ፣ ከባልዋም ስትለያይ ካሜራ። ግዴታ ነው እንዴ ካሜራ? እናንተ ግዴታ ዩቱበሮች ናችሁ? በቃ ዩቱበር ከሆነችሁ ግዴታ አንድ ቀን ቪዲዮ ማሳለፍ የለባችሁ ማለት? ሰውም ሲሞት ልጅቷም ስትሞት፣ ወይም ደግሞ የሆነ ነገርም ስትውል ግዴታ ካሜራ መደቀን አለባት? እናንተ ተሳስታችኋል እንጂ ካሜራ በደቀናችሁ ሰት አሳልፋችሁ እየሰጣችኋት ነው። እየተሰደበች ነው እንዴ? ከህመሟ ስደቧ ከስድቧ አጠገቧ ሰው የለም እንዴ? ሰው እንደሌላት እራሱ ለምንድነው የምታሳውቁት? እናንተ ሰው አላት ሞልቷታል። እናንተ ናችሁ የምታስመስሉት። ለምን እናቱ አባት ዋጋ አደውሉም? ለምን አትወስዷትም እንዴ? በሰላም አይደለም ይዟቻት ይወጣችሁ ከቤት ወ በሰላም። ለምን ካልተፈለገች እቺ ልጅ በቃ አገልግሎት ከሌለት እናት አባት ቤት ቤት ለምንድ ነው የማትመለሰው? ኧረ አብርሽ እባክህ በፈጠረህ ማለት ነው ወደ ቤትህ ተመለስ እንዴ። ይህምን መንዘላዘል ነው እዚህ ጋር እኮ አንተ ሩታ አልፈልግህም፣ አይንህንም ማየት አልፈልግም ካለች፣ ባክህ ሩታ አብረሽ ከጀርባ ወውና ምን እንደምትበላ ምን እንደምትጠጣ ታጣራለህ። ማጣራት ግዴታ። ቤላን መጠበቅ የለብህም ግዴታ። ያለችበት ቦታ አላቅም ማለት አትችልም። ሚስትህ ናት፣ ገና ናት፣ አልተፋታችሁም፣ ይፋ አልተደረጋችሁም። ሞር እንኳን ዛሬ መልሳ ማለት ነው እሷ ቦታ ቦታ አለ የሩታ ቦታ ገና ለአንተ ቦታ አለ፣ ፍቅር አለ። በሩታ ቦታ እየቀጣችህ ነው፣ ከስተትህ እንድትማር እያደረገችህ ነው እንጂ ይህች ልጅ ዛሬ ገና መልሳ፣ ቀለበቷ በእጇ ነው ያለው እንዳንተ ጨካኝ አይደለችም። እውነት አትጨክንባት አብርሽ እባክህ። ሪከርድ አንድ በአንዱ ትሰማለህ። ነገር ግን እኛ ሪከርድ እንዳናረግ ቪዲዮ እንዳንሰራ አሉ አንዳንድ አጉል አንተን ልውደድና አንተን ላሽቃብጥ የምሉት ማለት ነው። ከነሱ እንካ ሰላምታ አንፈጥልም በማለት ነው ወደኋላ የምንውረው እንጂ። አብርሽ የሚሰራ ቪዲዮ ሁሉም ያያል። የሚደረገው ተቆርጦ ቲክቶክ ላይ የሚሄደ ሁሉ ነገር ያያል። ማያይ እንዳይመስላችሁ ቤተሰቦች፣ በደንብ ነው ማየው። በዚህ አጋጣሚ ማለት ነው እስቲ አብርሽን ከኛ የበለጠ የሚደውልለት የለም፣ የሚያወራም የለም። ስሙን እንዳታነሱ እንዳትነኩት፣ ቪዲዮ እንዳሰሩ የምትሉ ልጆች ማለት ነው፣ እስቲ ባካችሁ፣ እኛ እንለምናችሁ፣ ተለመኑ። በፈጠራችሁ ሙስሊምም ከሆናችሁ ክርስቲያንም ከሆናችሁ፣ በፈጠራችሁ እስቲ ደውሉና ለአብርሽ ከእንደዚህ አይነት ስራ ላቅ፣ ሚስትህን ጠብቅ፣ ካልፈለግካት በስነ ስርአት ወደ ቤታ ሸኛት። ቢያንስ እንኳን ከአብርሽና ከሩታ ይህንን አክል ጥላቻ ቢኖርባቸውም ብዙ የደስታም ጊዜ አሳልፈዋል፣ የሀዘንም ጊዜ አሳልፈዋል። በዚህ ልክ በቃ አንድ ቀን ያወቃት እንደመሰለ ዛሬ ተዋውቀው ነገ ወይም ፍቅረኛ ማሞች ሆነው እንደዚህ መለያየት የለባቸውም። እንደዚህ ጥሏት ደግሞ በሜዳ የትም ቦታ ደረት እየተነፋ ሻንጣ እየተጎተተ እናት አባት ቤት የሚሄድበት መብት የለውም። ገና ናት አላለቀም። የአብርሽና የሩታ ትዳር ገና በአብርሽ ስም ነው ያለችው በአብርሽ ስም ነው የምትጠራው እና እባክህ አብርሽ ያለችበት ማወቅ ግድ ይልሃል። ማንንም በመሀላችሁ ማስገባት ወሬ መስማት ሆነ ባል አሉ ባልታስትታ ሚስትህን ተከታተል፣ ተመለስ፣ ሌላ ስህተት አትግባ። በቃ አጥፍቻለሁ በላት፣ ይቅርብታ በላት። ይቅርታህንም ባትቀበል በቃ ለምንድን ነው የምትሸሸት? ቦታ ቦታ እስከምትገባ የያዘችው እኮ ዕቃ ዕቃ አይደለም ልጅህ ነው አይደል? ልጅህን ተሸክማ እንደዚህ ምን ትንከራትተው? በአሁኑ ሰዓት አንተ ታስፈልጋታለህ። ሞር እንኳን አላስፈልግህም ብትለህ እርግዝና ሲኮል ብዙ ጸባይ ይቀየራል፣ ብዙ ነገር ይመጣል። ያንን ነገር ጸባይዋ ተቀይሮብኛል፣ እኔን አትፈልግም ብለህ መራቅ የለበህም። ይሄ ሰበብ ሊሆነህ አልችልም። ምንም አይነት ሰበብ የለም። እዚህ ጋር ደግሞ ሩታ ለምን አትናገራትም የምትሉ ልጆች አላቸው። ሩታ ቤቱ ጋር ነው። ምን አይነት ጥፋት አለባት? እንናገራት እስቲ የሩታን ጥፋት፣ እንደዚህ ያደረገች በዚህ ነገር መልስ ስጡ በሉን። ሩታ በአሁን ሰዓት ምንም የምታጠፋ ነገር የለም። ትክክለኛ ነገር ነው። ሲቀጥል ውሳኔ አልፈልግም፣ ይሄ ነገር አያዋጣኝም፣ ልቤን አቁስሎታል ካለች አቤላ ተዋት። በቃ በግድ የሚሆን ነገር የለም። እሷ ያሳለፈችው እሷ የተጎዳችው እራሷ ነው የምታውቀው፣ ማንም አታውቅም። እኔ እንደ እኔ እንደ እኔ ቤተሰብ ይቅርታ አድርጉልኝና ማለት ነው አቤላ ከህይወቷ ቢወጣ ሙሉ በሙሉ ደስተኛ ነኝ እኔ ማለት ነው። ከመጀመሪያ ደረጃ ከቤት ውጪ ባይላት ከቤት ሻንጣ በመኪና ባይከትላት ይሄንን ደረጃ ሲያወጣት እንኳን አብርሽን አስፈቅዶ አብርሽ እንኳን እስከሚመጣ በግድም ቢሆን በርዘክቶ ማቆየት ነበረበት። እኔ አያገባኝም ብለህ መውጣት ትችል ነበር። ትክክል ነው አንዋር። ዛሬ የተናገረው ነገር በመሀላችሁ ማንም መግባት አያስፈልግም። አብርሽ ብቻ ነው የሚያስፈልጋት ለሩታ። ትክክል ነው አንዋር፣ እና በአሁኑ ሰዓት አብርሽ ነው እንጂ የሚያስፈልጋት ማንም። ማንም ወጣ ወረደ፣ እኛ ቪዲዮ ሰራን ይሁንልኝ ስሞልኝ ብንል ማንም እኔ እንጃ። ከሩታ ጎን የምል ሞር እንኳን እናት አባት አያስፈልጋትም እና ባክ ሀቤላ ያለችበት፣ እኔ የሀቤላ ጥያቄ የሆነብኝ ነገር ትሞታለህ ያለችበት ቦታ ብትናገር ብትጠቁም፣ በቃ ይሄ እዚህ ጋ አለች፣ ሂዱና አዩዋት፣ ሂዱና አናግሯት። እንደ ለሚዲያ ሰው ሚዲያ ሰው ምን ያደርግላታል? ኦዲየንስ አናግሯት፣ ጓደኛ አናግሯት። ለሩታ ጓደኛ ምን ያደርግላታል? ኦዲየንስ ምን ያደርግላታል? ምን አደረገ ኦዲየንስ? ይሄው ቀን በቀን እንጮሃለን፣ ቀን በቀን እናለቅሳለን። አይናችን በጡርታ መጣ ተፈ ወጣኩ አይናችን እውነት እኔ አይኔ ወጣ እኮ ሩታ ሩታን ብዬ ስናለቅ፣ ስንታችን ነው? ምንም ያመጣን ፋይዳ የለም፣ ጥቅም የለውም። ለሩታ አይጠቅማትም። ምንም ኦዲየንስ፣ ምንም አይጠቅማትም። ከቻላችሁ ባካችሁ፣ ችግራችሁ ከካሜራ ጀርባ ብትፈቱ። እየደቀናችሁ ካሜራ ማለት ስታለቅስም፣ ስትበላ፣ ሁሉም ነገር ስታረግ፣ ግዴታ አይደለም ካሜራ መደቀን። በቃ እንዴ ብርቃችሁ ነው እንዴ እናንተ? ካሜራ ሰውን ሲሞት ካሜራ መደቀናለ እንዴ? የዛሬውስ በጣም ነው የከፋኝ እኔ በጣም ከፍቶኛል እንዴት እንደሆንኩ እኔ ራሴ ነኝ ማቀው ማለት ነው እውነት አንዳንዴ ለሰውም አስቡ ሰውም ይጨነቃል በሉ ሰውም በአሁን ሰዓት ደግሞ ሁሉ ጉጉት ያለው ሩታ ምን ሆነች ሩታ የት የደረሰች በምን አለች የት ናት ምን ትበላለች ምን ትጠጣለች ሲል የሚወዳት ወንዴስ ሁሉም ተንጠልጥሎ ነው ያለው በዚህ ናክል እኔ እንጃ ቤላ ምን እንደሚሰራ አላቅም ግራ ነው ይገባኝ። ሲቀጥል አልሐምድላ ሩታ ይህንን አክል አልታመመችም። ይህንን አክል እንዳካባዱ ታሜልሉ ሌሉ ወይኔ ብስምላ የሚቦስቱት ነገር እኔ እንጃ። ለራሳችሁ ራሱ ጥሩ አይደለም። እና እባካችሁ በልጅቷ ላይ አትቀልዱ። ይብቃችሁ። ማልቀስ ማልቀስ ማልቀስ፣ ሀራም ወላሂ ሀራም። አታሳዝናችሁ። ቀን በቀን ማስለቀስ ማስለቀስ፣ ማልቀስ ራሱ እኮ አንድ በሽታ ነው። እውነት በሽታ ላይ ይጥላታለች ልጅ ሁሌ እንዳለቀሰች አንድ ቀን ደስተኛ ሳትሆን፣ ኧረ የእናንተ እስከፋ እውነት እና እባካችሁ፣ ተለመኑ ተለመኑ። አብር ስልክ የሚያናሳላችሁ ልጆች ካላችሁ ደውሉ እና ጠይቁት። ደውሉና የልጁ ታሀቅ አለበት የልጁ ታህ ይጠየቅበታል። ነገ አንድ ነገር ብትሆን የሌላ ልጅ አይደለም። ልጁና የተሸከመችው ባለትዳር ናቸው። እንዲህ በፍቅረኛ ራሱ እንደዚህ አይጨከንም፣ አይደለም በሚስት ስንት ነገር ባሳለፉት ነገር ማለት ነው። እና ሌላ ወሬ ከምታወሩ እሷ እንደዚህ ሆነች ወጣች ወረደች፣ ከምታነቡ ያልተጻፈ ደብዳቤ ከምታነቡ እስቲ አንድ ቀን እንደውም ሩታን ባትወዷት እንኳን ለፈጠራችን ስትሉ መልካም ነገር ስሩ፣ ጥሩ ነገር ስሩ። እስቲ ልጅቷ ታሳዝናችሁ። በዚህ ናክል በሰው ልጅ መጨከን ሴት ልጅ ሆናችሁ ወይኔ፣ ብስሚላ፣ በጣም ይደብራል። ብቻ እኔ ሩታዬ ምንም አለልም፣ አላ ይጠብቅሽ፣ አላ አፍ ያድርግሽ፣ አላ ጥሩ ደረጃ ደርሰች ለማየት ያብቃል።